እንግዲህ ተማሪ ቃል ኪዳን አዲሱ ታፈረ ትባላለች እድሜዋ የአስራ አራት አመት ልጅ ናት። በሰከላው ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ ናት። ህዳር አስር ያገዛዙ ሰራዊቶች ወደ እነሱ ቤት ይሄዳሉ። ምግብ ቤት አላቸው እና ይችን ልጅ ምግብ ቤት ሲጠቀሙ እነዚህ ሰራዊቶች ያይዋት ነበረ። ህዳር አስር የተፈጠረው ግን ለጥያቄ እንፈልግሻለን ብለው ከእናቷ ነጥለው ይወስዷታል ወደ ጫካ። ህዝቡ እያየ ነው እንግዲህ ከቤት የወሰዷት። ከዛም ወስደው ወደ ጫካ ከወሰዱ በኋላ በቡድን ደፍረው ይሄ መረጃ እንዳይወጣ በሶስት ጥይት ገለው ዘው ጫካ ጥሏት እነሱ ወደ ከተማ ተመለሱ ማለት ነው። ይሄ ነው የተፈጠረው ነገር። ህዝቡ በጣም አዝኗል። በጣም በጣም በትልቅ ቁጭት ነው ያለ እና ቀብሯ ዛሬ ህዳር አስራ አንድ ተፈጽሟል ማለት ነው የተማሪ ቃል ኪዳን። ይህ ነው እንግዲህ እየተሰራው ያለው ስራ። ይሄ አሁን ሪፖርት ላይ እንደወጣው ቢቢሲ ጤና ጣቢያ የደረሱት ምናምን ምን የተወሰኑትን ነው ለማውጣት የሞከሩ እንጂ እንደዚህ እንደዚህ አይነት ያልወጡ ብዙ ግፎች አሉ። አሁንም እንደቀጠለ ነው። እንደዚህ እየተደረገ ነው። ከቤት ድረስ እያወጡ እንደዚህ ደፍረው እየገደሉ ነው።